አጣጣቸው ግን በጣም ነው የሚያስጠላው። ልጆቹ እነዚህ ጋር እንዴት ልጅም እንደምሆን አላውቅም። በጣም የሆነ ጓደኛ እንኳን ከመጣልኝ ችግር የለውም። ጓደኛ ካልመጣልኝ እንዴት ልጅም እንደምሆን ፉ ቪዲዮ ግን ብዙ አይደለም። ዋው አይደለም። ግን እስቲ ይረሃቡ ሰውዬው ቆሻሻ ነው። እዚህ የሚቀመጠው ሰውዬ አርጎ ነበር። ሰዎቹ በጣም እየተቆጡ ነው። የእኛ ሀበሻ ቢሆን ደሞ መሻላ ተባረከለ ለጽዲያት እኛን የሚነካን የለም። እነዚህ ግን ዝም ብለው ነው ማለት ነው። ዝም ብለው ብራቸውን ይከፈላሉ። የሚወዱት የሚገርማቸው ነገር ደግሞ እነሱ ነው። እኛን አይወዱንም ማለት ነው። ቤተሰብ ሁላችሁም በስደት ሀገር ያላችሁ እንደምን ጭ ሰላም ቤተሰብ ተሰብስበን እንዴት ነው? የእኔ ውዶች፣ እዚህ ጋር ሶፋ አለ ተመልከቱ፣ ተመልከቹ። ሶፋው እራሱ በሙቀቱ የተነሳ ምናምን ጽዳት ምንም የለውም። እውነት እንሞላት ሶፋ ቆንጆ ሶፋ ነበር፣ ነገር ግን

ልገባ ነው ሲባሃኔም ብዙ አልችልበትም። ነገር ግን ደግሞ መማር አለብኝ። ሁላችሁም ሰብስክራይብ አርጉ፣ ላይክ ሼር እያደረጋችሁ ወደዛ እንዳልሄድ አሉብኝ ማለት ነው። እና በዚህ እየተደበቁ ነው የምቀርጸው። ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼርም አድርጉኝ፣ አበረታት በራሴ ስራ ስመጣ አታበረታቱኝ ሁሉ ጊዜ ማለት ነው። ለምንድን ነው ለምን? ቤተሰብ ማለት ነው። ሁላችሁም ዋው እዚህ ጋር ይረጫል። እስቲ ናይቶ ትንሽ ናት፣ ግን ስራህ አዲስ ነበር። ሰውየው ግን እዚህ ጋር የሚያጸዳው ሰውየ በጣም ቆሻሻ